ኢየሱስ ነው። በቃ ሌላ ምንም የለም፣ ሌላ የጠለቀ ነገር የለም። በቃ ሚስጥሩ ተገልጧል ይላል ጳውሎስ። የጠለቀ ነገር የት ሚስጥሩ ተገልጧል? ሚስጥሩም ክርስቶስ በእናንተ ውስጥ መሆኑ ነው። አላቀ ሚስጥ የእግዚአብሔር ምስጥር ምንድነው? ክርስቶስ ማን ነው? ክርስቶስ ማንን እንድናውቀው ነው የሚፈልገው? ክርስቶስ ቤተ ክርስቲያን ከዚህ አጀንዳ ስትወሰድ ነው ሰው የማይበስለው ከክርስቶስ ፈቃቅ ካለን አሁን ጳውሎስ ማነኛ ቆሮንቶስ አገን አንኛ ቆሮንቶስ ምዕራፍ አንድ ላይ መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። አይገርምም እንደ ጳውሎስ ገበያ ማያቅ ነጋዴ አይቻላውቅም ምንም ገበያ አያቅም። የያዘው ኢየሱስን ነው ለሰው ሁሉ ለመስጠት ከዛ ሲመጣ ሲያይ፣ ያን ጊዜ የነበረው ህዝብ በሁለት ነው የሚከፈለው። የግሪካውያኑ አሉ ጠቢቦች፣ አይሁዳውያኑ አሉ ሃይማኖተኞች። እና እዚህም ጋር ሃይማኖት ነው ብሎ ሲጠጋ አያዋጣም ይሄ ኢየሱስ። ከዚያ እዚህም ጋር ጥበበኞቹ ጋር ሲመጣ አያዋጣም ይሄ ኢየሱስ። ምክንያት የተሰቀለ ኢየሱስ ነው የሚሰብከው እና ሴንስ አይሰጥም። ለዚህ ለግሪኩ ለጠቢባኑ ነው ምንም ሴንስ አይሰጥም። ሞቶ አዳነን? ራሱ ያፈነዳል ጭንቅላት ራሱ ሞቶ ከዛ አዳነን? ዳዘን ሜክ ሴንስ ነው። ላይክ ለጠቢባኑ ጥበብ ነው የሚፈልጉት፣ ጥበብ ሴንስ አይሰጥም። ፉሊሽነስ ነው ለነርሱ ለነሱ በጣም ሞኝነት ነው። ለጠቢባኑ ሞኝነት ነው ሞቶ አዳነን። በግሪክ ፍልስፍና አይሰራም። በፈረስ በእንትን በጦር ብዛት በምናምን በሚሊቴሪ በምናምን ምናምን አድርገ ነው እንጂ ነፃ የምታወጣው በመስቀል ላይ ተንጠልጥሎ አዳነን ፉሊሽነስ ነው፣ አይፈልጉት። ከዛ አይሁድ ጋር ሄዳለሁ ሲል ለአይሁድ ማሰናከያ ነው። መሲህ ይመጣል ግን መሲህ አይሞትም፣ እና አይሁድ አይፈልጉም። እስቲ ክርስቶስ እሱንም ምልክት አሳየን ምልክት አሳየን ነው ሲሉት የኖሩት። ታዲያ ክርስቶስ ምልክት እስቲ አሳየን እሱም ምልክት አሳየን፣ ለእነርሱም በጣም ማሰናከያ ነው። መሲህ ስለማይሞት ለአይሁድ ማሰናከያ ነው፣ ለግሪክ ሰዎች መኝነት ነው። እና እዚ ጋም ሲሄድ አያዋጣም እዚ ጋም ሲሄድ አያዋጣም። ሰው እየራረግም እንዲያዋጣው ለገበ ትንሽ ትንሽ ጥበብ በህይወታችን ስኬትን የምናገኝባቸው አስራ ሁለት ቁልፎች ምናም ቢል ምን አለበት? ትንሽ የዘመኑ ሰባኪዎች እንደሚያደርጉት ሴንስ የሚሰጥ ለእነህ ሴንስ አይሰጥም አለ ለእነህም ሴንስ አይሰጥም። እነህን ያሰናክላቸዋል። እነህን ደግሞ ፉሊሽነስ ነው ይላሉ፣ እነህ ሞኝነት ነው ይላሉ፣ እነህ ይሰናከሉበታል። እና ምን ለማድረግ አስበሃል? እኛ ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ማሰናከያ መሆኑን እያወቅን እንሰብካለን። እግዚአብሔር የሚሰራበት ኃይሉ እርሱ መሆኑን እናውቃለን። እግዚአብሔር አብሮን የሚሰራው ኢየሱስን ስንማር፣ ኢየሱስን ስንሰብክ፣ ኢየሱስን ስንዘምር፣ ኢየሱስን ስናወራ፣ ኢየሱስ ክርስቶስን ስናውቅ ነው የምንበስለው። ወንድሞችና እናቶች ኢየሱስ ክርስቶስ ነው ወንጌል። ይሄ ነው ሮሜ ምዕራፍ አንድ ከቁጥር 1 እስከ 3 ላይ ወንጌል እሱ ነው ኢየሱስ ክርስቶስ ነው። በስጋ ከዳዊት ዘር የመጣው በመንፈስ ደግሞ በመንፈስ ቅዱስ ኃይል ደግሞ ከሙታን በመነሳት የእግዚአብሔር ልጅ መሆኑን ያሳየው በኃይል የተገለጠው የዳዊት ልጅ የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። የበሰሉ ክርስቲያኖች ሆነን የምንቀርበው ምን ስንሆን ነው? በኢየሱስ ስንሞላ? አስተሳሰባችን ኢየሱስ፣ ስብከታችን ኢየሱስ፣ ትምህርታችን ኢየሱስ፣ መዝሙራችን ኢየሱስ። ያድርግላችሁ እግዚአብሔር በቃ ይህን ልላችሁ ነው እዚህ ድረስ የመጣው ኢየሱስ ብቻ።